አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንደምንከረማችሁ እንደምንሰነበታችሁ፣ ከኔ ጋር አልሐምዱሊላህ ረቢል አለሚን ለአለማቱ ጌታ ምስጋና ይገባው በጣም ደህና ነኝ ማለት ነው። እስኪ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው ከረጅም ጊዜ በኋላ አልሐምዱ ሊላህ በሌላ አልሐምድ በተመለከተው እንግዲህ ረመዳን አልቆ፣ ዒድም አልፎ የውዚ ደርሰናል አልহামዱሊላሂ ረብቢል ዓለሚን እና ወዶች ዛሬ እንግዲህ አዲስ ቪዲዮ ይጀላችሁ ማለትቻለሁ ማለት ነው በመዲነት ነውራ የሚገኝ ትልቅ የሆነ ሱፐርማርኬት ነው ማለት ነው ሱቀል ቀራብ ይባላል ማለት ነው እንግዲህ እዚህ ውስጥ እያለለ የለም እጅግ በጣም ብዙ አይነት እቃዎች አለው ማለት ነው። በጣም ደስ የሚሉ አስሌ የሆኑ ማለት ነው ያው ብዙ ጓደኞችም እኔም ገዝቻለሁ ማለት ነው። እንግዲህ እቃውን ገና አልተጠቀምንበትም። አላህ ተባረከው ተዓላ እድሜና ጤና ስቶት የምንሰራበት የምንጠቀምበት ያለ ያደርግልን ማለት ነው። እንግዲህ አስሌ ነው ተብሎ ነው የምንገዛው። መጨረሻውን ደግሞ አላህ ያሳምረው እንጂ ማለት ነው ምን እንደሚሆን እንግዲህ። ሰርተን ስናየው ስንሰራበት በምናየው ለውጥ ነው ልናወራ የምንችለው ማለት ነው። እንግዲህ የቤት ማጌጫዎች በጣም ብዙ አሉ ቤት ውስጥ ማለት ነው። አበባዎች በተለያየ ከለር ደስ በሚል ልክ እንደ ተፈጥሮ የተሰሩ ማለት ነው ተፈጥሮን የሚያህል በእርግጥ የለም፣ ግን ደግሞ የሰው ሰራሽ የቤት ማስዋቢያዎች እጅግ በጣም የሚያምሩ ለየት ያሉ ያው ሰውል ቀራጠ መድና ውስጥ የምትኖሩ ሰዎች ታውቁታላችሁ ማለት ነው። የሌለ ነገር የለም። ውስጡ እጅግ በጣም ደስ የሚል ነው ማለት ነው። እንግዲህ እንደምትመለከቱት ከጓደኞች ጋር መተን የፈልገውን እቃ ገዝተን እንዲሁም ደግሞ ለእናንተም ደግሞ እስኪ ላስጎበኛቸው በሚል አጭር ቪዲዮ ቀርጬላችኋለሁ ማለት ነው። እንደምትመለከቱት ይሄንን ይመስላል በጣም ደስ የሚል መዝናኛም አለው ማለት ነው። የልጆች መጫወቻ፣ የትልቅ የትንሽ አይልም፣ ያው ብዙዎቹንም ያካትታል ማለት ነው። ያው ስላልቀረጽኩት ነው እንጂ በጣም የሚያምር እጅግ በጣም ደስ የሚል ለየት ያሉ የቤት ማስዋቢያዎች፣ የቤት እቃዎች የለለ የለም። እንግዲህ እዚህ ጋር ልብስ አለ፣ ፉስታን አለ፣ ለአኪሬ ሰራሀ የሌለ ነገር የለም። ያው የምታውቁ እንግዲህ ውዶች፣ ይሄ የተመለከታችሁትን ይህን ይመስል ነበረ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉት ማለት ነው እና እስካሁን የነበረን ቆይታ እንግዲህ ይህን ይመስላል። ከውድ ጓደኞቼ ጋር ሄጄ እንግዲህ ትንሽ አጠር መጠን ያለች ጊዜ ቆይታ አድርገን ወደ ቤታችን ተመለስን ማለት ነው። አልሐምዱሊላህ ረቢልዓለሚን እና አብሽሩልኝ ሰላማችን